ሰላም ጤና ስትልኝ፣ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ቆንጆና የሚጣፍጥ የስጋ አልጫ ወጥ አሰራርን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደርጋችሁ ቪዲዮ ለሌሎች እንዲደርስ በማድረግ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር የሚያስፈልገኝ ግብአት አዘጋጅቻለሁ። ስጋ ነው። ስጋውን ከፍከፍ አድርጌ እንደዚህ ከትፍ ያዘጋጀወት ስጋ አለ። እንደተለመደው ሁሉንም ግብአቶች አዘጋጅቻለሁ። ቀይ ሽንኩርት ከፍከፍ ከፍ ተደርጎ የተከተፈ ቀይ ሽንኩርት አለኝ። ማጣፈጫ ቅመማ ቅመሞችን ደግሞ ላሳያችሁ። ነጭ ቅመም እርድና እርጥብ ቅመም እጠቀማለሁ። ከዛ ቃሪ አለኝ እዚህ ጋር እና እርጥብ በሱ ብላ እዚህ ቪዲዮ ስቀርጽ አልገባም፣ ግን እርጥብ በሱ ብላ እንደ ፍላጎታችን መጨመር እንችላለን። ከዚያ እንደተለመደው ድስታችንን እንጥድና ሽንኩርቱን እንዳይቀላብን ተጠንቅቀን ውሃ በትንሽ በትንሹ እየጨመረን በደንብ አድርገን እናበስለዋለን። ያው አልጫ ስለሆነ የምንሰራው ሽንኩርቱ እንዳይቀላብን ማለት ነው። ውሃ እየጨመሩ ሽንኩርቱን በሚገባ አበስለዋለሁ። ሀሳብ አስቴድ ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። ሌላው ደግሞ ብዙ ጊዜ ስለሆነኝ ቪዲዮ ከሰራው ለሌሎች እንዲደርስ አያገዘኝም እና ላይክ እና ሼር እያደረጋችሁ እናንተ ለሌሎች እንዲደርስ አግዙኝ። ከዚያ ሽንኩርቱን በደንብ አድርጌ ካበሰልሁት በኋላ እንደተለመደው በዘይት ወይም ቅቤ አልጨምርም። ዛሬ የምሰራው ለየት አድርጌ ነው። ሽንኩርቱን በደንብ አብስየዋለሁ። ከዚያ በኋላ ስጋው ነው የምጨምረው። ስጋውን ጨምሬ በደንብ አድርጌ ከሽንኩርቱ ጋር አዋህደዋለሁ። ቅቤ የምጨምረው መጨረሻ ላይ ነው ማለት ነው። በጣም ቀላል ነው፣ ነገር ግን ደግሞ እንደዚህ ቆንጆ አድርጋቸው አልጫን ያው እስከ ዛሬ ሰርታችሁት የምታውቁት ሊሆን ይችላል። እንደ ሁል ጊዜው የራሴን ያልጫ የስጋ ልጫ ወጣ አሰራርን ላሳያችሁ ብዬ ነው። ቅመማ ቅመሞቹን አሁን እጨምራለሁ። እርጥብ ቅመምና እርድ እርዱን ጨመርኩ። ስታበስሉት ቆንጆ ዘይት ምናምን ዘይትና ቅቤ ስለማልጠቅም አሁን ሳበስለው ቅመሞቹን ጨምሬ ከለሩን እንዲያምርልን ጣሙም ቆንጆ እንዲሆንልን እናደርጋለን። ከዚያ በኋላ ቅመሙንም እርዱንም አንድ ላይ እንደዚህ ቆንጆ አድርጌ እቀላቅለዋለሁ። ጭራሽ አልጠቀምም ሳይሆን መጨረሻ ላይ ነው ቅቤ የሚጨምረው፣ ከበሰለ በኋላ ማለት ነው። በጣም ነው የሚጣፍጠው። እንግዲህ እንደዚህ ሰርታችሁ ቆንጆ አድርጋችሁ ሰርታችሁ መሞከር ትችላላችሁ። በጣም ቆንጆ ነው። ከዚያ ከድነዋለሁ እንዲበስል ከጎን ውሃ ንጥድና ውሃ እየጨመርን በደንብ እስከሚበስል ድረስ አልፎ አልፎ እያማሰልን እናበስለዋለን። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እንደዚህ እያማሰልኩ ትንሽ ትንሽ ሙቅ ውሃ እየጨመሩ በሚገባ ቆንጆ አድርጌ አበስለዋለሁ። ያው ሰሞኑን እንግዲህ ከሚዲያ እየጠፋው ነው፣ ጉንፋን ይዞኝ ስለነበር ለዚህ፣ አሁን ቪዲዮ ለሌሎች እንዲደርስ አያግዘኝምና ጠፍቼ ስለከረምኩ እናንተ ላይክ እያደርጋችሁ ለሌሎች እንዲደርስ የምታግዙኝ እናንተ ናችሁ ማለት ነው። እዩት በደንብ አድርጌ አብስዬዋለሁ። ጊዜ ወስጄ ነው እኔ የማበስለው፣ ቪዲዮን ስለቆረጥኩት ነው። ይኸው ሽንኩርቱ ራሱ የለም። እንደምትመለከቱት እንደዚህ ቆንጆ ሆኖ ከበሰለልን በኋላ ከዛ በኋላ ቅቤ እንጨምራለን። ይቅርታ ቅቤ ጨምሬ በደንብ አድርጌ እቀላቅለዋለሁ። ከዚያ እሳቱን ቅንስ እናደርግና እናንተ ከትከዋለን። አያችሁት አሁን ቅቤውን ጨምሬ ትንሽ ካንተከተኩት በኋላ እሳቱን ቅንስ አድርግና ከዚያ ነጭ ቅመም ነው የሚጨምረው። ነጭ ቅመም በጣም ነው የሚያጣፍጠው አልጫ ላይ በተለይ። አዘገጃጀቱን የምትፈልጉ ከሆነ ፕሮፋይሊን ተጭናችሁ ወደታች ወረድ ወረድ ብላችሁ ማየት ትችላላችሁ። ነጭ ሽንኩርት፣ ዝንጅብልና በሱ ብላ ትንሽ ጤና አዳም ተደርጎ የሚዘጋጅ ቆንጆ ቅመም ነው። ነጭ ቅመሙን ጨምሬ በደንብ አድርጌ ቀላቀልኩት። ትንሽ ደግሞ እንዲን ተከተ ካደረግኩ በኋላ ቃሪያ ፍሬ ወጥቶ እንደዚህ አነሳ አነሳ አድርጌ የከተፍኩት ቃሪያ አለ። ቃሪያውን እጨምራለሁ፣ ከዛ ቀላቅለዋለሁ። እንደዚህ አድርጌ እንግዲህ ቆንጆ አድርጌ ከሰራሁት በኋላ እርጥብ የበሶ ብላ ዛላው ካላችሁ ጣል ታደርጋላችሁ፣ ወይም ደግሞ የመጥበሻ ያስቀጣል ያላችሁን ማለት ነው። እንደዚህ ካደረግኩ በኋላ በሶ ብላው ጣዕሙ በደንብ እንዲዋሃድ ትንሽ ከደን አደረገዋለሁ። በደንብ እንዲቀላቀልልን ትንሽ ከድን አድርገን ከዚያ በኋላ ነው ለምግብነት የምናቀርበው ማለት ነው። ይኸው ጨርሻለሁ። ከዚህ በኋላ ማውጣትም ትችላላችሁ። ጣዕሙ ወደ ወጡ ላይ ስለሚሄድ የበሱ ብላው ከዛ ማውጣት እንችላለን። እንግዲህ ደግሞ እንጨለፈውና ላሳያችሁ። በጣም ነው የሚጣፍጠው። ከለሩም እንግዲህ እንደምታዩት በጣም ቆንጆ ነው። እንደዚህ እንግዲህ ስጋን ባልጫ መልክ እንደዚህ ቆንጆ አድርጋችሁ ሰርታችሁ ሞክሩት። በካሮት ይሰራል፣ በድንች ይሰራል። እኔ ደግሞ ዛሬ እንደዚህ ብቻውን ሰርቼ አሳየኋችሁ። ተመቻችሁ? ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደርጋችሁ ሰብስክራይብ እያደርጋችሁ ተቀላቀሉኝ። ለዛሬ ይዤላችሁ የቀረቡት ቪዲዮ ይህንን የመሰለ ቆንጆና የሚጣፍጥ የስጋ አልጫ ወጥ አሰራር ነበር። ስለተከታተላችሁኝ፣ ስለምሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው